እና ይሄ ነው የታመመው፣ ይሄኛው ነው፣ ይሄ ነው እየረበሸ ያለው። ምንድን ነው ያመማል? ምንድን ነው ያመማል? የመጣት መተት አይነጥላና የመናፍቅ መንፈስ እሱ ነው። አሁን ደግሞ ነው ይቀይራታል፣ ቀኑን ሙሉ ሌላ ነው የሚያደርጋትና ይሳደባል፣ ይረብሻል ይረብ ብሻል በቃ ሰው ልጆቹ ተማሪያም፣ አንቺ ደህና ነሽ አሁን፣ ቀይሯታል እራሱ አይደለም ማባቴ ና አስኬ በስላሴ ስም በመብረሃን በድንግል ማርያም ስም በሰማዕቷ በቅድስት አርሴማ በዘብሩ ዳኛ በቅዱስ ገብርኤል ና እረፍ፣ ረፍ በስላሴ እዣለሁ በስላሴ አትበልጥም፣ ከመድኃኔዓለም አትበልጥም። አይነትና የድል መተት የድስት መተት የሚስጥር መተት የሰናቢ መተት የቤተሰብ ዛር ጠናወጊ ዛር መተት ቡዳ ምን እያደረጋችኋት ነው እ እናንተን እኮ ነው። ሚስቴ ናት ብቻ ሚስቴ ናት ወስ ተጋክለ ሚስት አይደለችም። የመብራን ልጅ ናት። በስላሴ ስልጣን እጃለሁ። አርፈተናገር ምን እያደረግሽ ነበር? እሺ ማን ማን ያላችሁት? አይነ ተላና መናፍቅ መንፈስ የት ነው የገባባት? የት ነው ያገኛት? አገሯ መናፍቅ ነበረች? አዎ አረኳት። መለሰቻት። ለስንት ዓመት መናፍቅ አረካት? አንድ ዓመት። እስላም አረኳት። እስላም አረካት? አዎ። አንድ ዓመት ተጫወትኩባት። መልአኩ ነው የከለከለኝንም ወስጃት ነበረ አንድ ዓመት እስላም እሺ ስንት ጊዜ ደግሞ ምን ፍቅና እስከተል አንድ ወር አንድ ወር ምን ፍቅና አንድ ዓመት እስልምና እሺ አ አባሏ ጋር እያባለ እያባሏት ነው አፈታታለሁ ብዬ ነበር። አስተሳካልኝ ምችርኩስ እያለች ቃት ከማኗ ጋር ስትሆን አትወድም አይደል? ትቀናለች። እንደ ር ድማ እንደማይቀኑባት ሰው የለም እኮ በእሷ እንኳን እኛ ቤተሰቦቿ እራሱ ይቀኑባታል። አብሮ ሲተኙ ደስ አይልህም አይደል? በጣም ልጅ ነው ብለ ይችላል። አንዲ አንተ ምንድነው የምታስበው እ ይደብረ ወይስ አብሮት ይሳኝ ምንድነው የምታደርገው? አንድ ላይ እንዲተኙ አደርጋቸው። ቤተክርስቲያን እንዳትሄድ እርዘቅ ነው የማስተኛቸው አንድ ላይ እናቷንና ይህንን። ያው መጠየቀው እንድትማሩበት እንድታውቁበት እንድትነቁበት ነው። ሆን ብሎ እንግዲህ አይነ ጥላ የዝሙታ ጋንንት እነዚህ ሰንበት ነው የሚያሽሩት። በሰንበት ቀን በማላት ቀን ነው ግንኙነት የሚያስደርጉት። ይሰማል። እሺ፣ ሌላስ ምን ታደርጋቸዋለህ? አጣላቸዋለሁ። እሱም ነጢ መስሎ ነኝ ብዙ ጊዜ ሞከርኩ ለአፋታቸው ግን ሀያ አንድ ሆነ አስራ ዘጠኝ ቤታቸው ውስጥ አስራ ዘጠኝ ያለች እናትዮ ትጠጣለች። አፈር ትጠጣና የሱን ነው ያዘች። እናት ሆነና ይዘናለች። እሷ እራሱ ደግ ነው አፈር ትበላለች። እኛ ነው

እንዴ ተረገመ ልጅ ወለደች፣ ወንድ ልጅ የዛሬ ሳምንት እኮ ግና ዘግቼባት ነበረ። መጣ መጣ፣ ዛሬ ደግሞ መጣ ጭራሽ አንተ ያለም እንዴት እንደዛ? ትላንት ነው ፖሊስ ላይ ሲሳት ብዬ ዓመት አንተ ትጠራለች አስራ ዘጠኝ እንዴ አጠገበው ቁጭ ብለ አትመለጠ ተመለጣት አፍር ብሎች ቆሻሻ። እንግዲህ በትዳሩ ውስጥ ስንኖር አሁን እሷን ስታዩ እናንተ ኃይለኛ ወይም ደግሞ አግሬሲቭ የሚባል ባህሪ አላት ነው ምን ልለው? አይደል አይነ ጥላው ነው ኃይለኛ ወንደኛ ሆኖ ስለሚቀመጥ ሴቱን ወንዳውንድ ያደርጋል። በትዳር ውስጥ እሷ ሚስት ሆና እሱ እንደ ባል አክት እያደረገ ትዳር ይበጠብጣል። በየትዳር ውስጥ እንዲህ አይነት ሴቶች አሉ። እነሱ አደሱ የዋህ ምስኪኖች ናቸው። እንዲህ አይነት ሴቶች ግን እሱ ነው እንዲህ ተመሳስሎ ትዳር እየበጠበጠ የሚኖረውና ያው እንድታውቁ ነው። ግንኙነት አይፈልግም፣ ትዳር አይፈልግም፣ እንድትወልዱ አይፈልግም፣ ፍቅር አይፈልግም። ይኸው እንዲህ እየበጠበጠ መኖር ቢቻለው ማፋታት ነው እና የሚፈልገው እንግዲህ፣ ወንድ አይነ ጥላ ሴት ላይ ሲቀመጥ እንዲህ ነው የሚያደርገው

ማናት እንዲያደርገቻችሁ? ማናት? እቺ ቆሻሻ፣ እቺ ስሟ ጽጌ ማርያም፣ አንቺ ነሽ እንደደረሽ። እመብራችሁ መብርሃን፣ በህይወትሽ በችግርሽ ጊዜ ሁሉ መብራን ትድረስልሽ። አሚን። ጠና ከነና ትሆንሽ አንድ ሰው ነው ያተረፈችው፣ አንድ ትዳር ነው ያዳነችው፣ ባልና ልጅ ነው ያቆየችው። ይሄ ትልቅ ነገር እኮ ነው። እንደ ቀልድ ታውሳላችሁ። የዚች ልጅ መዳን የባሏ መዳን ነው፣ የልጇ መዳን ነው። የዚች ልጅ ሕይወት መስተካከል የባልም የልጅም የሷም የባልና የሚስት ወገንም ሕይወት መስተካከል ነውና

እሺ ተዘጋጅ። እሺ ብድግ በል በልጥራ ግንባር ላይ ተሰብሰብ፣ እናውጣ። ግንባሯ ላይ አውጣ፣ ተሰብሰብ። የመናፍቅ መንፈስ ከጥፍር እስከ ፀጉር ያላችሁ በሙሉ ግንባር ላይ ታሰሩ፣ በስላሴ ስም በልጥራ በስላሴ ስም በሀያ አሉ በመድኃኔዓለም ስም

በቅዱስ ኡራኤል ስም ቅዱስ ኡራኤል ስም እድሏን ምዘጋ መዘጋ ምዘጋ መዘጋ እንድሏን መዘጋ ትዳሯን ሕይወቷን መበጠብጥ ትዳሯን ሕይወቷን መበጠብጥ አብሬ አደኳት ነጥላ አብሬ አብሬ አደረኩ አይነጥላ አብሬ አደረኩ አይነጥላ። የመናፍቅ መንፈስ የመናፍቅ መንፈስ፣ ለቀን እንሄዳለን ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል፣ በስላሴ ስም ወደ ሲኦል ታስረናል። የዘጋነው እድሏን የዘጋነው እድሏን፣ በድንግል ማርያም ስም በድንግል ማርያም ስም ከፍተን እንሄዳለን ከፍተን እንሄዳለን። በሰባት ተጮ እናውጡ። በስላሴ ስም ቶሎ በሉ። አንድ ቅዱስ ገብርኤል ሲውል አውርዳችሁ መልአኩ አቤት። እንዴት አይለት አናስሆና ተዳግመ የስጋ እህት አይነት ነው። በእውነት ተሰቃይታለች። በጣም አይዞሽ ጌ ማርያም ምን አይነት እና የዋህ ሰው ሆነች። በእውነት አባቴ በጣም ተሰቃየች። በጣም አሰቃያት። እግዚአብርእጅትልኝ አባቴ፣ እድሜና ጣጃሁ ያለም ሌላ ምንም የምለው ነገር የለኝም። አመሰግናለሁ። ትገርም በጣም እጅግ መልካም ልጅ ናት። አይዞ አይዞሽ፣ ተማሪያም ደህና ነሽ? አቤት፣ አንቺና እሱ ሰማይና ምድር ናችሁ። እሱ ያፈጣል፣ ያጉረጠርጣል፣ ይናገራል፣ ያቅራራል፣ ይፈክራል። አንቺ ደግሞ ትሁት ነሽ፣ ስብር ያልሽ ነሽ። እንዲህ ነው እኮ። ያለ ባህሪያችን ነው ባህሪ የሚሰጠን፣ ያለ ማንነታችን ነው የሚያቆመን የሚያኖረን። እኛ ሌላ፣ እሱ ሌላ። በቃ ስንተባለቅ ሌላ ሰው ነው የምንሆነው። አይዞሽ እናቴ። መብራን ካንቺ ጋር መብራን አጥተህ አባታችን እግዚአብሔር ተመሰገን። ከነርሱ ነው የዘጠና አባት አባት ምን ብትሉት ኩተሰላም ምን አለ እዛ፣ እንደ ዱባዮች እኛም ፍቅር ቢኖረን በእውነት እንዴት እንደምትተዛዘኑ እንዴት እንደምትተሳሰቡ ታስቀናላችሁ በእውነት። እውነት አባታችን ተሰቃየን፣ በእውነት ተሰቃየን፣ አሰቃየን። ይሄ ክፉ ዲያብሎስ እያሰቃየን ነው አባቴ። እኔ ስርኩ ተሥላሴ እየተሰቃየሁ ነው አባቴ። አስቡኝ፣ የሰራሁትን እየበላ አይ